ጠቅላይ ሚኒስትር ዶክተር አብይ አህመድ ትላንትና በተካሄደው የፓርላማ ጉባኤ ውስጥ ስለ ሙስሊሞች የተናገረው ነገር እጅግ መነጋገሪያ ሆኗል። ስለ ኦርቶዶክሳውያንና ስለ ሙስሊም የተናገረው ነገር ምንድን ነው? እነሆ ሙሉ ቪዲዮን እንመልከት። ብዙ ትውልድ ኖሮባቸዋል። ኦርቶዶክስን በሚመለከት በተደጋጋሚ በተደጋጋሚ ስላነሳው ድጋሚ አላነሳው ምንም የተናወጠ አቋም የለኝም። የኢትዮጵያ መሰረት የኢትዮጵያ ጽኑ ምሰሶ አስፈላጊ ተቋም እንደሆነች በሙሉ ልብ ነው ማምነው። ኦርቶዶክስ መነካት አለባት የሚል በፍጹም በፍጹም እምነቱም የለኝም ሀሳቡም የለኝም። ኦርቶዶክስ እንደማከብረውና እንደምወደው ሙስሊም መነካት አለበት ብያላም ሌላም የሚያምን ሰው ለምን? የኢትዮጵያ ሙሉነት የሚረጋገጠው ሁሉም እምነት ሁሉም እሴት ሁሉም ታሪክ በልኩ ሲቀመጥ ስለሆነ እና በንግግሬም በፕሮግራሜም በተግባሬም አንድ ቀን ተዛንፌ አላቅም። በዚህ ጉዳይ ቢያንስ ነፍሴ እያወቀች ኦርቶዶክስን ይበድል ነገር ሰርቼ አላቅም። ወደፊትም ማደርግ አይመስለኝም፣ አይመስለኝም። መንሱር ጀማል የኢየሱስ አዳኝነት ተመሰከረለት። እንዴት መሰከሩለት? ማንስ መሰከረለት? ቀጥሎ በምናሳያችሁ ቪዲዮ መልሱን ታገኛላችሁ። ሰላም ለሰው ልጆች ሁሉ። በቅድሚያ መረጃችንን መከታተል ከመጀመራችሁ በፊት ቻናላችንን ሰብስክራይብ፣ ላይክ፣ እንዲሁም ለወዳጆች ሼር በማድረግ አብሮነታችሁን በማሳየት ጀምሩ ስንል በትህትና እንጠይቃለን። ወደ መረጃውም ቴዲ አፍሮን የሚያክል ትልቅ አርቲስት እያወቅህ አሁንም መንሱርን ታውቀዋለህ ወይ ስልህ አላውቀውም ማለት ይሄ ታዲያ ልክ እንዴት ሊሆን ይችላል? አይ ይሄ ነው በቃ ነው መንሱር ትክክለኝ እኔ አንተ የሎጂክ ሰው ስለሆንክ እኔ ትመቸኛለህ ሐሳብ ስለምትሰማ ጥሩ ነው ቅድም ምን አልኩ ፍጥረታዊ ሰው አሁን አንተ ስለ ምስር ክክ ብናወራ ስለ ፀጉር ቤት ምናወራ ስለ ፕላስ ፎር ጂ ፎር ምናምን ምናምን ምናምን እያለ ስለ ቤት ብናወራ እንግባባለን። እኔ እናንተ ማንግባባው እኔ መንፈሳዊ ሰው ነኝ፣ አንተ ፍጥረታዊ ሰው ነህ። ስለዚህ እኔ ማወራው መንፈሳዊ ነገር ለፍጥረታዊ ሰው ምን አይለውም አይገባውም። አሀ በጌታ መሆን አለበት ወይ ያ ሰው ፕሮቴስታንት መሆን አለበት ነው አባባልህ? ፕሮቴስታንት መሆን አለበት አይደለም፣ በጌታ ዳግም መወለ እኔ ፕሮቴስታንት ሆን ኦርቶዶክስ ሆን ጆቫዊት ነሱ ምን አያገባኝም። እኔ እኔ ከሃይማኖት ጋር ጉዳይ የለኝም። እኔ ጉዳይ ሰው በክርስቶስ ኢየሱስ አምኖ ዳግም ተወልዷል ወይ? አሁን አንተ ይኸውልህ ጁስ እየጠጣው ነው ብለህ አትከራከረኝ። ፍጥረታዊ ሰው ስለሆንክ ይገባሃል ትረዳኛለህ። መንፈሳዊ ሰው ስላልሆንክ ግን መንፈሳዊ ነገር ሳውራ አይገባም። ለምን ቴዲ አፍሮን አላውቀውም ስልህ ሰውየውን ፊዚካሊ አይደለም እኔ አላቀውም ነው። ጴንጤ የሆነ ሰው እዚህ ከታች ይኸውልህ ያውራ መጽሐፍ ቅዱስ ያነበበ ሰው ይረዳኛል። አላውቀውም ስልህ ከምን አንጻር እያልኩ እንደሆነ ቴዲ አፍሮን እንኳን እኔ ቀርቶ ጥላውን ገሰሰን ዶክተር ጥላውን ገሰሰ ክቡር ቴዲ አፍሮን እማያውቃቸው ሰው የለም። እንኳን እኔ አፈር ቅጠሉ ያውቃቸዋል። እኔም አላውቃቸው ግን መንፈሳዊ ዓለም ላይ አላውቃቸውም። ለምን በጌታ ሰው ካልሆነ እዚህ ነው ጳውሎስ ሰውን በክርስቶስ ኢየሱስ አውቃለሁ ይላል። በክርስቶስ ኢየሱስ ካልሆንክ ፍጥረታዊ ሰው ለምሳሌ ድንች በባቄላ የሚበላ ሰው እኮ አውቃለሁ መንሱር እኮ በቃ ሽቶ ስትቀባ በጣም የሚያምር ዝንጥ ያልክ ፍሪጅ ውስጥ እንዳደረሰው ጠዋት ላይ እኮ ቀጥ ያለ ሸሚዝ ለብሰኩ ምጥጣው ዘና ዘና ጭኮ ነው። ይህን ማቃለው እንዴት እክዳለሁ? ፍጥረታዊ ሰው ነው ለዓለም ለመንፈሳዊ ሰው ግን አይገባውም። እኔ ጥያቄ ለዚህ ነው መንፈሳዊ ሰው እኔ የምናገረው ነገር ይገባዋል አላውቅም። ስለዚህ መንሱሬ በምድርም። በሰማይም እንዳቀ ከፈለክ ምን መሆን አለብህ? ኢየሱስ ክርስቶስን የህይወት ጌታ አዳኝ ገዢ አድርገ ስትቀበል በሁለቱም ነው የምንተዋወቀው። ማለት ወደ ቀጣይ መረጃችን ስንሻገር ከላይ በምስሉ ላይ የምትመለከቱት ግለሰብ አሜሪካዊ ሲሆን ስለ ኢየሱስ ክርስቶስና ስለ ነቢዩ መሐመድ ሲናገር እንዲህ ይላል ኢየሱስን ከመሐመድ ጋር ማነጻጸር አይቻልም። ኢየሱስ ሰውን አልገደለም፣ ከሃዲም አይደለም፣ ጦርነት አላደረገም። ስለዚህ ለእኔ አርአያ ሆነልኝ። ለዚህ ነው መሐመድን ያልወደድኩት፣ ኢየሱስንም መከተል የፈለግኩት። የመሐመድን ህይወት በአስር ዓመት ውስጥ ሳጠናውም 83 ሚስቶች፣ 27 ጦርነቶችና 56 ወረራዎች ያደረገ ሰው ነው። ይህንን መዝኑንና እስልምናን ሰላማዊ መሆኑን ታስተምሩኛላችሁ። መሐመድ ለእኔ ምሳሌ አይሆነኝም። ኢየሱስ የመሐመድን ገጸ ባህሪ ሲጫወት አታዩትም። መሐመድ ብዙ ሚስቶች ነበሩት ማለትም ከእነሱ አንዷ 9 ዓመት ነበር፣ መሐመድ ግን 53 ነበር። ለምሳሌ እኔን ውሰደኝ፣ 50 ዓመቴ ነው። እኔ የ9 ዓመት ልጅ ማግባት አልችልም። መሐመድ ግን ይህንን ነው ያደረገው። አይሁዶችን በመከራ ወረረ፣ ሶፊያ የተባለችውን አዲስ ሙሽራ ገባ፣ ቤተሰቧን በሙሉ ገደለ። ዛሬ በ21ኛው ክፍለ ዘመን መሐመድን እንደ ተምሳሌት አድርገው ያስቀምጣሉ። ይህ ትክክል አይደለም። ሰዎች የመሐመድን አምላክ ኢየሱስን ማወቅ አለባቸው መቀበልም አለባቸው ይላል አሜሪካዊው ግለሰብ። በሌላ መረጃም ዘማሪዋ ከተፋታች በኋላ ተጣልተው ሊለያዩ የደረሱ ባለትዳሮችን ማስታረቋን አንድ ሚዲያ ላይ ቀርባ እንዲህ ስትል ትናገራለች እኔ እኮ የተጣሉ ባልና ሚስቶችን እኮ አስታርቅ ያለሁ አሁን ከተፈታው በኋላ አስታርቅ ያለሁ ምክር እኮ ተታርቀው አብረው እየቀጠሉ ደስተኛ ሆነው ብዙ ምክር ሰጥቻቸው እየኖሩ ነው ግን ደግሞ የኔ ደግሞ ያልሆነበት የራሱ ምክንያት አለው የማልናገረው አስፈላጊ ስላልሆነ አሁን ወጥቼ ማለት ነው አይ እንዲህ ስለሆነ ነው ብዬ ምክንያት የሆነ ነገር ምክንያቱን ብናገር ሌላ ታሪክ ውስጥ ደግሞ ይገባል። ሚስቱን እየሰደበ ያለ ወንድ ካለ ዛሬ እጁን ይሰብስብ። ባሏን እየጨቀጨቀች መውጫ መግቢያ እያሳጣች ያለች ሚስት ካለች፣ በተንፈሻ እያሳጣች ያለች ሚስት ካለች እግዚአብሔር እያዘነባት እየፈታችሁ ነው ባሏን ባሏን ንቀት እያሳያችሁ እግዚአብሔር እያዘነ ነው። ይሄንን ነው እግዚአብሔር ጠላው አለው አታርጉት ያለው። ወረቀቱን አትቅደዱት አይደለም ያለው። ወደ ሌላ መረጃ ስንሻገር ሐዋርያው ታምራት ታረቀኝ ለስብከተኛ ቸርች ከተጋበዝክ ማድረግ ያለብህ ጽድት ያለ ቃል ሰብከ መውረድ አይደለም፣ ኃይል የመንፈስ ቅዱስ ኃይል ማስተላለፍ ካልቻልክ ዳግም ሲጄን አትረጥም ኃይል ሊኖርህ ይገባል በማለት ብዙዎችን ያስገረመ ነገር ተናገረ። ሙሉን እናስመለክታችሁ። ስትሰብክ እሳት ከሌለ አብሮ ድጋሚ ሲጄ አትጋበዝም ዛሬ እየመከርኳቸው ነው የማገለግላቸው። ሪቫይቫል የተነሳበት ቦታ ሁሉ እኔ ነበርኩ። ኢትዮጵያ ውስጥ ትንሽ እሳት አለ ከተባለ አለ፣ የሆነ ሰው ተቀባ ከተባለና እኛ ቤተ ክርስቲያን ላይ ያገለግል ከመጣ ለምኜው ለምኜው እኔ ቤት እንዲያድር አደርገዋለሁ ወይ እግሩን አጥባለሁ ወይ ያለኝን እሰጠዋለሁ። ለምኜው ከአርባ ምንጭ ይምጣ፣ ከኦሮሚያ ይምጣ፣ ወላይታ ይምጣ፣ አይዶን ኬር ትንሽዬ እሳት ካየሁበት እሳት አሳዳጅ ነኝ። ስብከት በህይወቴ ዘመን እኔ ጥሩ ጥሩ ስብከት የሚሰብኩ ሰዎች በህይወቴ ልቤን ማርከውኛ እሳት ከሌለው ከነ ስብከቱ ከኔ ጋር ብቻ ሆነ። እስከ ዛሬ ስሰብክ እሳት ከሌለ አብሮ ድጋሚ ሲጄ አትጋበዘ ደረቅ ሆነ። ቆንጆ ቆንጆ ነገር ብትናገር ይቅርታ እንግዲህ ይሄ ድካሜ ሊሆን ይችላል። አትመጭ ዘማሪም እንደዚህ ዝም ብሎ ላበላ የሚያደርግ ከሆነና እሳት የማያስተላልፍ ከሆነ የእኔ ወዳጅ መሆን ከፈለግ እሳት አሳይ። እሳት ካለ ወዳጅ ነኝ። እዚህ ቤት ዌልካም ነው። ስለዚህ ያ ፓሽን ነበረኝ። ጓደኞቼ ገርማቸዋል። አይደክምህም ወይ? አንተ ሰው የስንት ዓመት ነው? በቃ አይደክምህም ወይ? አንድ ጓደኛዬ ነግሮኛል። ተዚ ይለኛል የሆነ ቸርች ወስዷል፣ የሆነ ቸርች ወስዷል። ይሁን አንድ ቀን በቃኝ፣ በተምራት በቃኝ ነው እንደዚህ አልች። እሳው ቸርች ነው። ይሄ ነው ያንተ ከልዩ ተለየ ነው። እረፍት የለህም ወይ? አይ በጣም ሞይ ውስጥ ያለውን ፓሽን ምን ላድርገው? እኔ ኢንተርቴይመንት ቦታ መሄድ አልችልም ላቸው። እኔ መዝናኛ ቦታዎች ምናምን ላይ እኔን አታገኘኝም። ይልው ማለት እኔ ባይዘው በጣም ስፖርተኛ ነኝ፣ አትሌቲክስ ነኝ፣ ከአክሮባት መሰራ ሰው ነኝ። እሱ አይደለም የሚያረካኝ፣ የነበረው ውስጥ ያለው ፓሽን ዘ ሱፐር ናቹራል ፓወር ኦፍ ጋድ። አሜን አትለው ማለት ከዛ በኋላ የክርስቲያን ቻናል እያየ ቁጭ በሉ ቁጭ በሉ። ውድ አድማጭ ተመልካቾቻችን እንደ እነዚህ አይነት መረጃዎች ከተመቸዎት ዳግም እንድንገናኝ ዘንድ ይህንን ቻናል ሳብስክራይብ፣ ላይክ እንዲሁም ለወዳጅ ዘመዶ ሼር በማድረግ አብሮነታችሁን በመግለጽ ዳግም እንደነዚህ አይነት ልዩ ልዩ መረጃዎች እርስዎን እንዲደርሱ የደወል ምልክቷን በመጫን ቤተሰብ ይሁኑ እያልን ቀጥሎ ደግሞ አንድ አዲስ ነገር እናስመለክታችኋለን። አሁን የምናሳያችው ነገር በጣም አስገራሚ ነው፣ በጣም አስደናቂ ተደርጓል፣ ወይስ አልተደረገም ብላችሁ ማመን እስኪያቄታችሁ ድረስ ድንቅ ነገር ነው የምናሳያችሁ። ወደ ቪዲዮ እንሂድ። ለዕለቱ የያዝናቸው መረጃዎች ይህንን ይመስሉ ነበር። ስለ ተከታተላችሁ ነው ያመሰገንን። ዳግም በአዲስ መረጃ እንገናኝ ዘንድ ሳብስክራይብ በማድረግ ይወዳጁን ስንል በአክብሮትን ጠይቃለን። ቸር ሰንብቱም።